ኢየሱስ ጌታ ሰላም። ውድ ቤተሰቦቼ ጸጋ ሰላም ይብዛላችሁ። በድጋሚ ዛሬ የማወራው ሬስም እንደዚህ ይላ ነገሬን በመቃብር አካባቢ አትፈልግ። ነግርክን በመቃብር አካባቢ አትፈልግ። ነገሮቻችሁን በመቃብር አካባቢ አትፈልጉ። ነገርሽን በመቃብር አካባቢ አትፈልጉ። ማቴዎስ ምዕራፍ 28 ቁጥር 1 ጀምሮ እስከ 10 ድረስ ያለውን ቃል አነብላችኋለሁ። ኢየሱስ ጌታ ነው። እንደዚህ ይላል፣ በሰንበትም መጨረሻ፣ መጀመሪያው ቀን ሲነጋ መግደላዊት ማርያም፣ ሁለተኛይቱን ማርያም መቃብርን ሊያዩ መጡ ይላል። ሁለተኛ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ኢየሱስ ጌታ ነው። ቀርቦም ድንጋዩን አንከባለው በላዩ ላይ ተቀመጠ። ሦስት ላይ መልኩም እንደ መብረቅ፣ ልብስም እንደ በረዶ ነጭ ነበረ። ጠባቂዎችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። አምስት ላይ መልአኩም መልሶ ሴቶችን አላቸው፣ እናንተስ አትፍሩ። የተሰቀለውንስ ኢየሱስን እንድትሹው አውቃለሁ። ስድስት ላይ እንደተናገረ ተናገረ፣ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ሰባት ላይ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ንገሯቸው። ስምንት ላይ እንደዚህ ይላል፣ በፍርሃትና በታላቅ ደስታ ፈጥነው ከመቃብር ሄዱ ለደቀ መዛሙርቱም ሊያወሩ ሮጡ። ዘጠኝ ላይ እንደዚህ ይላል፣ እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። አስር ላይ በዚያን ጊዜ ኢየሱስ ይላል አትፍሩ፣ ሄዳችሁ ወደ ገሊላ እንድትሄዱ ለወንድሞቼ ተናገሩ በዚያም ያዩኛል አላቸው ይላል። ዛሬ በደንብ ስሙ ወገኖቼ፣ እዚህ ክፍል ላይ ተስፋ ላጡት፣ በጨለማ ውስጥ ላሉት፣ በጭንቀት ውስጥ ላሉት እንደገና ደግሞ ወደ ሞት የሚነዱት ህይወት ህይወት ሽታ ለሌላቸው፣ ጭንቀት ለሚሰማቸው፣ በተለያየ ውጥረት ነገር የተቀበረባቸው ነገር የተበላሸባቸው ተስፋ ለመስጠት የተወራ የእግዚአብሔር ቃል ነው። በደንብ ስሙ። ይህ ቃል ተስፋ ላጡት ተስፋ የተጨነቁትን የሚያረጋጋ በሞት አፋፍ ሆኖ ሞታቸውን ለሚጠባበቁ ህይወት የሚዘራ የእግዚአብሔር ቃል ህይወት የሚዘራ ተስፋ ለቆረጡት ለወደቁት ሃሌሉያ። ነገር ጨለመብኝ ለምሉት ፈልጌ ፈልጌ ነገሬን አጣውት ለምሉት ለእናንተ የተነገረ ቃል ይሄ፣ ለእኛ ለሁላችም ጌታ ኢየሱስ ክርስቶስን የግል አደኝ አድርገን ለተቀበል ነው። እግዚአብሔር አምላክ ትንሣኤ እንድናደርግ ነገሩን አሸንፈን ሃሌሉያ የተዘጋውን እንድንከፍት የሞተው ነገሮቻችሁ በትንሣኤ ኃይል እንድነሳ፣ ጌታችን ኢየሱስ ክርስቶስ ይህንን ቃል ለእኛ አስቀምጦናል። በደንብ ስሙ። ከሰማይ የተገለጡት ነጫጭ ልብስ ለብሶ ነው፣ መልአኩ የተገለጠው። አንደኛ እግዚአብሔር መላእክቶችን ብዙን ጊዜ የሚገልጡት ደስታን ለማብሰር ነው፣ ብዙ ጊዜ በቤታችሁ መልአክ ሊገለጥ ይችላል። በቢዝነሳችሁ መልአክ ሊገለጥ ይችላል። በቤተ ክርስቲያናችሁ መልአክ ሊገለጥ ይችላል። በመንገዳችሁ መልአክ ሊገለጥ ይችላል። እያገለገላችሁ መልአክ ሊታዩ ትችላላችሁ። የመልአክ ትርጉሙ ምንድን ነው ካላችሁ፣ ነጭ የለበሰ ኢየሱስ ጌታን ታየባቸው ለነማርያም የታየው ለምንድን ነው ካላችሁ የደስታ ዜና ብሬኪንግ ኒውስ፣ ሀለሉያ፣ መልካም ዜና ሀለሉያ፣ መልካም ዜና። እናንተ ሞቷል ብላችሁ አይነሳም ብላችሁ የእኛ ነገር አለቀ ደቀቀ ባላችሁት ጉዳይ ላይ እዚህ ቦታ ላይ መልአኩ ምን ይዞ መጣ ካላችሁ፣ መልአክ መልካም ዜና ይዞ መጣ ዛሬ ነው። በተለይ ጭንቀት ውስጥ ያላችሁ፣ በተለይ ውጥረት ውስጥ ያላችሁ፣ በተለይ ጨለማ ውስጥ ያላችሁ ነገር ተበላሸ ፈልጌ አጣሁት የቤተሰብ ነገር፣ የሀገር ጉዳይ፣ የትዳር ጉዳይ፣ የልጆቻችሁ ጉዳይ፣ የራቅያችሁ ጉዳይ፣ የፖለቲካ ጉዳይ ማን ያውቃል፣ የመንደር ጉዳይ፣ የሀገር ጉዳይ፣ የያዛችሁት፣ የጨበጣችሁት፣ የተሰወረባችሁ ዛሬ ለእናንተ መልካም ዜና ይዤ ወደ እናንተ መጥቻለሁ። መልካም ነገር ይሆናል። ይሄ ሳምንታችን ነገሮቻችን በትንሣኤ ኃይል ነገሮቻችን የሚነሳበት የተቀበረው መቃብሮቻችሁ የሚከፈትበት ያዘናችሁ የምትጽናኑበት የወደቃችሁ የምትነሱበት በድካምና በድንዛዜ ውስጥ ያላችሁ ድንዛዜና ድካም ከእናንተ ላይ የምነሳበት አዳዲስ በሮችና ደጆች የሚከፈቱበት ሳምንት እንደሆነ ድክሌር ለማድረግ መጥቻለሁ። ኢየሱስ ጌታ ነው ወገኖቼ። ዛሬ ስሙ መልካም ዜና የያዙ ሃሌሉያ ነጭ እንብሎፍ የያዙ ማን ያውቃል? በተጨነቃችሁ ጊዜ በወደቃችሁ ጊዜ ማን ያነሳኛል የምትሉ ሰዎች፣ ዛሬ መልካምን የሚናገሩ መልካም ዜና የያዙ የእግዚአብሔር መላእክቶች ባላችሁበት ስፍራ በምትኖሩበት አካባቢ የይሁዳ አንበሳ የጌቶች ጌታ ነገሮቻችን በትንሣኤ ጉልበት ሊያነሳ ኢየሱስ ይመጣል። ኢየሱስ ወደ ቤሽት ይገባል። ኢየሱስ ወደ ቤት ይገባል። ኢየሱስ ወደ ቤታችሁ ይገባል። ኢየሱስ ፍርሃቱን ይነቅላል። ጨለመውን ይመታል። የተዘጋ ደጆችን ይከፈታል። ወገኖች በደንብ ስሙ። ሁለተኛው ልንገር። ሁለተኛው ነጭ ልብስ የደስታ የተስፋ የመነሳት የትንሣኤ ምልክት ነው። በደንብ ስሙ። እዚህ ቦታ ላይ ማርያም በጣም በተጨነቀችበት በተጠበበችበት በወደቀችበት በከፍተኛ ሐዘን ውስጥ ሆና እየፈራች እየተንቀጠቀጠች ወደ ኢየሱስ መቃብር ጋር ትሄድ ነበረ። በቃ ልቧ ተሰብሯል፣ መንፈሷ ተሰብሯል። በቃ መጸለይ አትችልም። ምንም አይነት በቃ ተስፋ አይታያትም። ግን ሃሌሉያ፣ መቃብሩን ላይ የተቀመጠውን ድንጋዩን አንከባልሎ በድንጋዩ ላይ መላእክቶች ቆሞ ተቀምጦ ምን አላት፣ እናንተ የምትፈልጉት ጌታ እዚህ ስፍራ ላይ የለም አሉት። ዛሬ በደንብ ስሙ፣ በደንብ ስሙ፣ በደንብ ስሙ። ነገርን በመቃብር አካባቢ አትፈልግም። በጌታ በኢየሱስ ነገሮቻችሁ ተነስቷል። ያውላችሁ ማርያም ወደ መቃብር ሄደች፣ ኢየሱስ እዛ ካለ ወደ ተቀበረበት ወደ ከፈኑ ጋር ሄዱ፣ ግን ኢየሱስ እዛ የለም። ዛሬ ስሙ፣ ያውላችሁ ነገሮቻችሁ በመቃብር አካባቢ የምትፈልጉ ነገር የምትፈልጉ ሰዎች ስሙ። ዛሬ ወደቀ፣ ጠፋ፣ ተቀበረ፣ ተበተነ፣ አልጨበጥ ያለው ነገር ዛሬ ስሙ፣ ተነስቶ ታገኙታላችሁ። ተነስቶ ታገኛለ። ተነስቶ ኦሻዳካታ እያራላባዲባ ዛሬ ማን ነው? ማነው ማነው ማነው ዛሬ ደስታ የሚፈልግ ማነው ዛሬ ተስፋ እንዲታዘዝ ማነው ዛሬ መነሳትን የሚፈልግ ማነው ዛሬ የትንሣኤ ኃይል በእኔ ላይ ይምጠምል ማለው ማነው ዛሬ ልብሶቻቸው እንዲቀየር የምትፈልጉት አነጋገራችሁ እይታችሁ ያውላችሁ መንፈሳችሁ ያውላችሁ ስራችሁ በረከታችሁ ጤናችሁ ሪፍሬሽ ያውላችሁ ማነው ሪስቶሬሽን የሚፈልግ ዛሬ ሪስቶሬሽን ይሆናል እነሳለሁ ብሎ ጌታ ኢየሱስ ክርስቶስ ተነስቷል ዛሬ ብዙ ክርስቲያኖች ለቃሉ ትኩረት አለመስጠት የተነሳ በበርካታ ጊዜ ስታክ ቆሞ እናያቸዋል። አዝኖ እናያቸዋል። ተስፋ ቆርጦ እናያቸዋል። ተስፋ እያላቸው ቃል እያላቸው፣ ዛሬ ግን አምን ብላችሁ ከተቀበላችሁ ነገሮቻችሁ በኢየሱስ ክርስቶስም ማደግ ይጀምራል፣ መጨመር ይጀምራል፣ መሄድ ትጀምራላችሁ፣ መውረስ ትጀምራላችሁ። የመውተው የእናንተ ነገር አይደለም። ኪሳራ የእናንተ ነገር ጨለማ የእናንተ ነገር አይደል፣ ሞት የእናንተ ነገር አይደለም። ማዘን መተከዝ መቆም መውደቅ የእናንተ ነገር አይደለም። ለእናንተ የተዘጋጀ ነገር አንድና አንድ ነው፣ መነሳት። በትንሣኤ ጉልበት በኢየሱስ ስም ዘንድሮ መነሳት ይሆናል። ዘንድሮ መና ነኤኦ ዋታ ካታ ያላባጂ ዳባ ትሰማላችሁ አይደለ? ቅዱሳን ስሙኝ፣ ሮሜ 8 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ብኖር ኢየሱስን ከሙታን ያስነሳ ያ የትንሣኤ መንፈስ በእናንተ ዘንድ ብኖር ክርስቶስ ኢየሱስ ከሙታን ያስነሳው የእርሱ በእናንተ የሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ለጠፋው ነገር ሕይወትን ይሰጣል። ለተቀበረው ነገር ሕይወትን ይሰጣል። ጨለማ በተቆጣጠረው ነገር ላይ ሕይወትን ይሰጣል። ይሞታል ተብሎ የተነገረ ዜና አለ። ዛሬ የሰማይ ድምፅ ያንን ዜና ይገለብጧል። የሰማይ የሰማይ ትእዛዝ የመለኮት ትእዛዝ ራካንዳ ካንዳ ላባ እዚህ ቃል ላይ ምን እንደ ምኑ ሰማ ትሰማላችሁ ታንባላችሁ አ ሄዳቸው አም ሮሜ 8 አስራ አንድ በእናንተ ውስጥ ላልኮ ያ የትንሣኤ መንፈስ ያ ኢየሱስን ከሞት ያስነሳው ያ የእግዚአብሔር የትንሣኤ መንፈስ በውስጣችሁ አለና፣ ጠላት ሞተ በምትሉት ጉዳይ፣ ጠላት ተቀበረ በምትሉት ጉዳይ፣ ጠላት ዋጠ በምትሉት ጉዳይ ነገሮቻችሁ ህይወትን ያገኛል እያለ ነው እኮ ጌታ። ኢየሱስኮ በትንሣኤ መንፈስ ነው አልበሰበሰ ኢየሱስ እኮ መበስበስን አልለበሰም። መበስበስ የሚባል ነገር በህይወት ተለየ። እነ ማርያም እኮ በሰበሰ፣ ወደቀ፣ ይሸታል እያሉ ነው ሄዱት። ውድ ሽቶ ይዞ፣ ሽቶ ይዞ እኮ ነው ሄዱት። በሰበሰ ብሎ ነው ሄዱት። እንኳን ገላውን ካየነው ነው ስፕሬይ እናደርጋለን ብሎ ነው። ዛሬ ስሙ ኢየሱስ በትንሣኤ መንፈስ መበስበስን እንዳላየ ሁሉ አንተም ውርደትን አታይ፣ ክሳራን አታይም፣ መበስበስን አታይም፣ ውርቀትን አታይ። በኢየሱስም ውርቀት አታዩ፣ ክሳራ አታዩም፣ ጭንቀት አታይም፣ ጭንገፋ አታይም፣ በኢየሱስም አታይም። ኢየሱስ መበስበስን አልበሰበሰም። ኢየሱስ የተገነዘበትን ልብሱን እዘው ጥሎ ነው የተነሳው። ሌላ ነገር ሆኗል ሌላ ፈጽሞ ኮምፕሊትሊ በቃ ሌላ ነገር ሆኖ ዛሬ ስሙ ኮምፕሊትሊ ጠላት እያየ ነገሮቻችሁ ነገር ነገርህ ኮምፕሊትሊ አዲስ ይሆናል። ኮምፕሊትሊ አዲስ ይሆናል። ልስንቱሚ ኮምፕሊትሊ ያውላችሁ። ሐዋርያ ሥራ ምዕራፍ ሁለት ሰላሳ አንድ ላይ እንደዚህ የሚል ቃል አለ። እንደዚህ የሚል ቃል ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ ይላል። አያችሁ፣ አያችሁ፣ ስለ ክርስቶስ በትንሣኤ አስቀድሞ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች፣ ነፍሱም ሊያስቀር የሚፈልግ የዓለም ምክር ነበር። የሃይማኖተኞች ምክር ነበር። ሊያስቀሩ ነበር እንዳይነሳ፣ እንደወደቀ ስጋውም እንዲበሰብስ ነበር የፈለጉት። የኔና የአንቺ ጌታ፣ የኔና የአንተ ጌታ፣ የይሁዳ አንበሳ፣ የጌቶች ጌታ፣ የነገስታት ንጉሥ፣ መሪያችን፣ ዳኛችን፣ እረኛችን፣ ጠባቂያችን ሊበሰብስ አልቻለም። ያንቺ ነገር አይበሰብስም። ያንተ ነገር አይበሰብስም። የእናንተ ነገር አይሸትም። ያንቺ ነገር አይሸትም። የእኛ ነገር አይሸትም። ነገሮቻችሁ እንደወደቀ አይቀርም። ስለዚህ ወገኖቼ ስሙ፣ ነገሮቻችሁ ላይ ትንሣኤ ሆኗል እያልኩ ነው። ትንሣኤ መንፈስ ለጠላት የውርደትን ካባ ያለብሳል። ለእናንተ ግን ያውላችሁን ነገሮቻችሁን ያሳካል። ነገሮቻችሁን ይከፍታል። ዛሬ ለጠላቶቻችሁ መርዶ አለ። መርዶ ዜና፣ የሐዘን ዜና፣ የመውደቅ ዜና የመቀበር ዜና። በቆፈሩት ጉድጓድ ራሳቸው ይገባል። ባቆሙት እንጨት ራሳቸው ይሰቀላል። ለእኔና ላንቺ ግን ትንሣኤ ሆኗል በጌታ በኢየሱስም። ስለዚህ ልንገራችሁ ልንገራችሁ፣ የምትፈልጉት ነገሮቻችሁ በሞት ሰፈር አይደለም። ከዚህ በኋላ የእናንተ ነገር እዛ እዛ እዛ እዛ ኖ ኖ ኖ ኖ ከዚህ በኋላ በሕያዋን መንደር በህይወት ታገኛላችሁ። ወደ ሕያዋን መንደር፣ ወደ ክብር መንደር፣ ወደ በረከት መንደር፣ ወደ ቅድስና መንደር ኃይል ያለበት ደመና ሀሌሉያ፣ ክርስቶስ ወዳለበት መንደር ነገሮቻችሁ እዛውን፣ ትዳራችሁ እዛውን፣ ልጆቻችሁ እዛውን፣ መውጣታችሁ መግባታችሁ፣ የእናንተ ነገር እዛው ነው። በሰማችሁ ቃል እግዚአብሔር አምላክ ይባርካችሁ። አይ ላቭ ዩ